ሰላም፣ ጠናስትለን እንደምንውላችኋል። ውድ የኢትዮጵያ ድምፅ ተከታታዮች፣ የኢትዮጵያ ድምፅ የመጋቢት 5 ቀን 2017 ዓመተ ምህረት የሀገር ውስጥና የባህር ማዶ ዜናዎቻችን ከይሳ ጀምረው መደመጣቸውን ይቀጥላሉ። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። የአፍሪካ ህብረት ኮሚሽን የትግራይ ፖለቲከኞች ከቀውስ አባባሽ ድርጊቶች እንዲቆጠቡና ቀጠናዊ መረጋጋትን ለማስጠበቅ ንግግር እንዲመርጡ ጠይቋል። ህብረቱ ሁሉም ወገኖች በፕሪቶሪያው የግጭት ማቆም ስምምነት የገቡትን ግዴታም እንዲያከብሩም አሳስቧል። ሁሉም ወገኖች በክልሉ የተፈጠረው ችግር በሰላማዊ መንገድ የሚፈታበትን ሁኔታ ለማፈላለግ በትብብር እንዲሰሩ የጠየቀው ህብረቱም ቅራኔ ውስጥ የገቡ ወገኖች ቀጣይ ንግግር እንዲያደርጉ ሁኔታዎችን ለማመቻቸት እንደሚፈለግም ገልጧል። ዜማ ፌዴራል መንግስቱ በትግራይ ክልል ለተፈጠረው ቀውስ ድርሻውን መውሰድ እንዳለበት አሳውቋል። የፌዴራል መንግስቱ ራሱን እንደ ሩቅ ተመልካች በመቁጠር በጉዳዩ ላይ ተጨባጭ መፍትሄ እንዲመጣ አለመስራቱና የፕሪቶሪያው የግጭት ማቆም ስምነት በአግባቡ እንዲፈጸም አለማድረጉን የጠቀሰው ፓርቲውም አሁንም ለጉዳዩ ተገቢ ትኩረት በመስጠት በትግራይ ዘላቂ ሰላም እንዲመጣ በሚያስችል ህጋዊና ሰላማዊ መንገድ ብቻም ሚናውን እንዲወጣም ጠይቋል። የክልሉ ህዝብ የፖለቲካ ስልጣን ጥምን ለማርካት በሚደረገው መገፋፋት ውስጥ ባለመሳተፍም ግጭት የሚቀሰቅሰውን የትኛውም ኃይል በመቃወም ሰላሙን እንዲያስጠብቅም አሳስቧል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ራሱን ነጥሎ የወጣው የህወሓት አንጃ የፕሪቶሪያውን ስምምነት ሙሉ ለሙሉ እንዳይተገበር እንቅፋት ሆኗል አሉ። አቶ ጌታቸው ረዳ ከውጭ ጉዳይ ሚኒስትሩ ጋር በመሆን ስለ ትግራይ ክልል ወቅታዊ ሁኔታ ጋራም ከዲፕሎማቶች ጋር ውይይት ማካሄዳቸውም ተሰምቷል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስና የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር ጌታቸው ረዳ የተመራ ውይይትም በትግራይ ክልል ወቅታዊ ሁኔታ ዙሪያ በኢትዮጵያ ከሚገኙ የዲፕሎማቲክ ማህበረሰብ አባላት ጋራም የተካሄደ ነበረም። በመድረኩ ዶክተር ጊዲዮን ጢሞቴዎስ ራሱን ነጥሎ የወጣው የህወሓት አንጃ የፕሪቶሪያው ስምነት ስምምነት ሙሉ ለሙሉ እንዳይተገበር እንቅፋት መሆኑን ገልጸዋል። በተጨማሪም ምርጫ ቦርድ ጠቅላላ ጉባኤ እንዲያካሄድ የሰጠውን መመሪያም አለመቀበሉንም ገልጸዋል። የፌዴራል መንግስት የፕሪቶሪያው ስምምነት ሙሉ ለሙሉ እንዲተገበር እየሰራ መሆኑን የገለጹት ሚኒስትሩም መንግስት የክልሉን ወቅታዊ ሁኔታ በጥሞና እየተከታተለ ነው ብለዋል። ዓለም አቀፍ ማህበረሰብ በክልሉ የተፈጠረውን ችግር ለመፍታት አስፈላጊውን እገዛ እንዲያደረግም ጥሪያቸውን አድርገዋል። በክልሉ ወቅታዊ የሰላም ሰላምና ጸጥታ ዙሪያ ማብራሪያ የሰጡት አቶ ጌታቸው ረዳም ከቅርብ ጊዜ ወዲህ ራሱን ነጥሎ የወጣው የህወሓት አንጃ የጊዜያዊ አስተዳደሩ የዕለት ተዕለት ተግባራት ላይ እክል እየፈጠረ መምጣቱንም ገልጸዋል። ዓለም አቀፍ ማህበረሰብና የፌዴራል መንግስት በክልሉ ዘላቂ ሰላም ግንባታ ያላቸው ሚና አጠናክረው እንዲቀጥሉም ጥሪያቸውን አቅርበዋል። የአማራ ክልል መንግስት ተኩስ አቁም ያለው ብሎ በማወጅ የመጀመሪያውን እርምጃ እንዲወስድ የሀገራዊ ምክክር ኮሚሽን ጠየቀ። የፖለቲካ እስረኞች እንዲፈቱና በክልሉ ያለው ግጭት እንዲቆም ኮሚሽኑ ጥያቄም አቅርቧል። በዋና ኮሚሽነር መስፍን አርአያ የተመራው የኮሚሽኑ ልኡክ ትላንት መጋቢት አራት ቀን 2017 ዓ.ም ወደ አማራ ክልል ባህር ዳር ከተማ አቀንቶ ከክልሉ ርዕሰ መስተዳደር እና ሌሎች ከፍተኛ የስራ ኃላፊዎች ጋርም ውይይት አድርጓል። የኮሚሽኑ ልኡክ ወደ አማራ ክልል ያቀናው የአማራ ክልል የአጀንዳ ማሰባሰብ የምክክር መድረክ በሚካሄድበት አስቸኳይ ሁኔታ ላይ ከክልሉ መንግስት ጋር ለመነጋገርም ነው። የክልሉ ርዕሰ መስተዳደር አቶ አርጋ ከበደ በተገኙበት በዚህ ውይይትም የኮሚሽኑ የስካውንት ስራዎች በዋና ኮሚሽነር መስፍን አራ የክልሉ አመራሮች ስለ ኮሚሽኑ የስራ እንቅስቃሴ ግዛቤ መስጠታቸውም ተነግሯል። በክልሉ ታጥቀው የሚንቀሳቀሱ ኃያላትም ወደ ሰላም ንግር እንዲመጡ የክልሉ መንግስት እያደረገ ያለውን የሰላም ጥሪ ጥረትም ያደነቀው ኮሚሽኑም ሆኖም አሁንም መስራት ያለባቸው ያላቸውን ስራዎችም ጠቁሟል። ኮሚሽኑ ምክክሩን አካታሽ በሆነ ሁኔታ ማከናወን እንዲችልም በማንኛውም አካባቢ የፖለቲካ ጉዳዮች ምክንያት የታሰሩ እስረኞች እንዲፈቱ የክልሉ መንግስት በራሱ በኩል እርምጃ እንዲወስድ እንደዚሁም በሌሎች ላይም ግፊት እንዲያደረግ ልዑኩ ጥሪውን አቅርቧል። የመጋቢት አምስት ቀን የሀገር ውስጥ ዜናዎችን እየሰማችሁ ትገኛላችሁ። ወደ ዕለቱ ዋና ጉዳያችን እንውሰዳችሁ። የቀድሞ ሐዋሳ ከንቲባ የነበሩት አቶ ጸጋይ ዱኬም በአስራ ሶስት ዓመት ጽኑ እስራት እንዲቀጡ ተወስኗል። በቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬ እና ሌሎች አራት ተከሳሾች ላይ የሐዋሳ ከተማ ከፍተኛ ፍርድ ቤት የቅጣት ውሳኔ አስተላልፏል። የሲዳማ ብሔራዊ ክልላዊ መንግስት ፍትህ ቢሮ አቃቤ ሕግ ስልጣንን አላግባብ በመጠቀም የመንግስትን ስራ በማያመች አኳኋን በመምራት እና ሐሰተኛ ሰነድ በመስራት ጉቦ በመቀበል ተደራራቢ የሙስና ወንጀል ፈጽመዋል ብሎ የሙስና ወንጀል ክስ እንደመሰረተባቸውና ፍርድ ቤቱም የጥፋተኝነት ውሳኔ ማስተላለፉን ቀድመን መዘገባችን

በዚህ መሰረትም አንደኛ ተከሳሽ ረዳት ፕሮፌሰር ጸጋዬ ቱኬ የሙስና ወንጀል ለመከላከልና ለመቆጣጠር የወጣው አዋጅ ቁጥር 881 ህዝብ ባለ 27 አንቀጽ 9 ንዑስ አንቀጽ 2 እና አንቀጽ 17 ንዑስ አንቀጽ 2 ላይ የደነገገውን በመተላለፍም በ13 ዓመት ጽኑ እስራትና በ21 ሺህ ብር የገንዘብ መቀጮም እንዲቀጡ መስናል። ሁለተኛ ተከሳሽ አቶ ተሰማ ዳንጉሼ ወርቦ ደግሞ በሶስት ዓመት ጽኑ በሁለት ዓመት ተገድቦለታልም ተብሏል። የቀረበውን ክስ ሲመለከት የቆየው የሐዋሳ ከፍተኛ ፍርድ ቤትም የክልሉ ፍትህ ቢሮ አቃቤ ሕግ ያቀረበውን ክስ በማስረጃ በማስረዳቱም ረዳት ፕሮፌሰር ጸጋዬ ቱኬን ጨምሮ አምስቱም ተከሳሾች በቀረበባቸው ክስ ጥፋተኛ በመሆናቸው ፍርድ ቤቱ የቅጣት ውሳኔ አሳልፏል። አድማጮቻችን የአገር ውስጥ ዜናዎቻችን አሁንም ወደ እናንተ እያደረስን እንገኛለን። አብራችሁን ስለሆናችሁ ከልብ እናመሰግናለን። አሁን ደግሞ ከውጭ መገናኛ ብዙሃን ወደ ሰማናቸው ጉዳዮቻችን ደግሞ እንውሰዳችሁም። አሜሪካና እስራኤል የጋዛ ፍልስጤማውያን አፍሪካ ውስጥ በቋሚነት ለማስፈር የሶማሊያ ሶማሊላንድና ሱዳን ባለስልጣናት እንዳነጋገሩ መስማቱን አሾሸዲር ፕሬስ ዘግቧል። ሱዳን ሀሳቡን ውድቅ ማድረጓ የጠቀሰው ዘገባው የሶማሊያና ሶማሌላንድ ባለስልጣናት ደግሞ በጉዳዩ ላይ ዙሪያ ከመንግስታቸው ጋር የተደረገን ንግግር ስለመኖሩ እንደማያውቁም ገልጸዋል ተብሏል። አሜሪካና እስራኤል ፍልስጥማውያን ተቀብለው ስለሚያስፍሩት የገንዘብና የጸጥታ ድጋፎች ለማድረግ ሀሳብ እንዳላቸው ምንጮች መናገራቸውም ተነግሯል። ፕሬዚዳንት ዶናልድ ትራምፕ የጋዛ ፍልስጥማውያን በሌላ ሶስተኛ ሀገር ለማስፈር እንደሚፈልጉ መግለጻቸውም የሚታወስ ነው። የደቡብ አፍሪካና ማላዊ ወታደሮች ኮንጎን ለቀው እየወጡ ይገኛሉ። የዲሞክራቲክ ኮንጎ መንግስት ከታጣቂ ኃይሎች ጋር የሚያደርገውን ትግል ለማገዝ ወደ ሀገሪቱ ገብተው የነበሩ ወታደሮችም ለቀው እየወጡ መሆናቸው ተሰምቷል። የማሊና ደቡብ አፍሪካ መንግስታት ከሁለት ዓመት በፊት የኮንጎን ጦር ለማገዝ ወታደሮቻቸው ልከው የነበረም ሲሆን በኤም 23 ታጣቂ ቡድን ህይወታቸው ያለፈ ወታደሮቻቸው ቁጥር መጨመሩን ተከትሎም ኃይላቸውን ለማስወጣት መገደዳቸውም ተገልጿል። ከደቡብ አፍሪካ ከማሊና ታንዛኒያ በአጠቃላይ 19 ወታደሮች በታጣቂ ቡድኑ መሞታቸውም ተሰምቷል። ኤም 23 የተሰኘው ታጣቂ ቡድን በዋናነት በሩዋንዳ የሚደገፍም ሲሆን በዚህ ዓመትም በኮንጎ ምስራቃዊ ክፍል የሚገኙትን ሰፋፊ የማዕድን ቦታዎች መቆጣጠሩም ተሰምቷል። የኮንጎ ጦር ከታጣቂ ቡድኑ ጋር የሚያደርገው ውጊያም በሺዎች የሚቆጠሩ ሰዎች ሕይወታቸው ያለፈም ሲሆን በመቶ ሺዎች የሚቆጠሩ ደግሞ ከቤት ንብረታቸው መፈናቀላቸውም ተዘግቧል። ኤም 23 ታጣቂ ቡድን ባለፈው መጨረሻም መጨረሻ በግዝፈቷ ሁለተኛ ደረጃ ላይ የምትቀመጠውን ቡካቭ ከተማ መቆጣጠሩ ተነግሯል ሲል የዘገበው ቢቢሲ ነው። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለመጋቢት 5 ቀን 2017 ዓ.ም ያዘጋጃቸውን የሀገር ውስጥና የባህር ማዶ ዜናዎቻችን ነኝን ይመስሉ ነበረ። አብራችሁን ስለነበራችሁና ስለተከታተላችሁን ከልብ እናመሰግናለን። ሰላምን ተመኘን።